ድምፅ ሁሉ ከመጠን በላይ ሲሆን ስሜትን ጤናን የሚረብሽ ሆኖ እናገኘዋለን። በዚህ ሰዓት የድምፅ ብክለት ተከሰተ ብለን ልንወስደው እንችላለን። ይህ መሳሪያ የሳውንድ መለኪያ መሳሪያ ነው፣ ዴሲቤል ይባላል። እንደ የድምፁ ምንጭ የድምፁ መጠን ይለያያል። ከተቀመጠው ደረጃ በላይ ሲሆን የማንኛውም ሊሆን ይችላል። የኢንዱስትሪ ውስጥ የሚመነጭ የማሽን ግጭት ፍጭት ሊሆን ይችላል። ሰዎች ተገናኝተው በሆነ ቤት ያለ ሬዲዮ ያለ መንታርቦ ያለ ከፍተኛ ሌላ ኤሌክትሮኒክስ የሆነ ድምፅ ውጪም የሰው ድምፅም ሊሆን ይችላል። ለዛም የተቀመጠ ስታንዳርድ እና የሰውን ጤና ሊጎዳ የሚችለው ከተቀመጠለት ስታንዳርድ በላይ ሲሆን የድምፅ ብክለት እንላለን። የድምፅ ብክለት በከተማችን አዲስ አበባ ውስጥ ከጊዜ ወደ ጊዜ እየቀነሰ መጥቷል ቢባልም አሁንም ግን አሳሳቢነቱ እንደቀጠለ ያለ ሲሆን በዘርፉም ለውጥ እንዲመጣና ከተማዋ ካላስፈላጊ ድምፆች የፀዳችና ሰላማዊ የተረጋጋች እንድትሆን አካባቢ ጥበቃ ባለስልጣን የድርሻውን ለመወጣት የተለያዩ ተግባራትን እያከናወነ ይገኛል። አጠቃላይ የአካባቢ ጥበቃ ባለስልጣን አንዱ ከተሰጠው ስልጣን ጋር ተያይዞ ብክለትን መከላከል ነው። እንግዲህ የተለያዩ አይነት የብክለት አይነቶች አሉ። የድምፅ ብክለት፣ የፍሳሽ ብክለት የደረቅ ቆሻሻ ብክለት፣ የፕላስቲክ ብክለት፣ ሌሎችም የብክለት አይነቶች በጣም ብዙ ናቸው። ከዚህ ውስጥ አንዱ ትልቁ ስራችን ደግሞ የድምፅ ብክለትን መከላከል ነው። እንግዲህ አጠቃላይ ከተማችን አሁን ከረንትሊ ምን ላይ ነው ያለው የሚለውን ስንመለከት ከጊዜ ወደ ጊዜ በጣም ትልቅ መሻሻል፣ ትልቅ ለውጥ እየታየበት ነው ያለው። ይሄ የድምፅ ብክለት እየተሻሻለ የመጣው ወይም እየቀነሰ የመጣው ለምንድን ነው የሚለውን ለመመለስ እንግዲህ አጠቃላይ ከተማችን እየተለወጠች ነው ያለችው፣ እያደገች ነው ያለችው፣ በተለይ ገጽታዋን እየቀየረች ነው ያለችው። ከዚህ ቀደም የድምፅ ብክለት መንስኤ ወይም ምንጭ ይሆናሉ የተባሉ አካባቢዎች ወደ ትክክለኛ ህዝቡ ወደሚፈልጋቸው ሰው ተኮር ወደሆኑ ልማቶች እየተቀየሩ በመምጣታቸው የድምፅ ብክለት ከጊዜ ወደ ጊዜ እየቀነሰ ያለበት ሁኔታ አለ። ለዚህ አንድ ሁለት አብነቶችን ማንሳት ብንችል፣ አንደኛው በተለይ በመልሶ ማልማት እየተሰራ ያለው አሁን ፒያሳ አካባቢ ብንመለከት በጣም ብዙ የድምፅ ብክለት እንደነበረ እናውቃለን። በጣም ጥቅጥቅ ያለ ማህበረሰብ የሚኖርበት ሌሎችም በርካታ የሰው ዝውውር የሚደረግበት ብዙ ግሮሰሪዎች፣ ጭፈራ ቤቶች ያሉበት ቦታ ነው። በተመሳሳይ እንደነ ካሳንቺስ አይነት ብንመለከት እና እንደዚህ አይነት መሰል የሆኑ እንትኖች ሁሉንም ህዝብ ያማከለ ስራ ለመስራት እየተደረገ ባለው እንቅስቃሴ ዛካይ ላይ ያለው አሁን ኦልሬዲ በጣም ኦልሬዲ ወደ ዜሮ ደረጃ ደርሷል ማለት ነው። ስለዚህ ልማቱ በራሱ የድምፅ ብክለቱን እየቀነሰ ያለበት ሁኔታ ነው። ኮንቲኒየስ ፎሎውአፕ የሚፈልግ አይነት ስራ ነው የድምፅ ብክለት በአዲስ አበባ። ስለዚህ አሁን የምሽቱን ሲነሄድበት ሰሞኑን አሁን አስራ አንዱም ክፍለ ከተማ ሙሉ የተቋሙ አመራሮች ባለሙያዎች ተከፋፍለው ሲሰሩ ነበረ ማለት ነው እኔም ጭምር ተሳትፈበት ስንሰራ ነበር እና ሰዎች ቢዝነሳቸውን ስሰሩ ድምፅን በቀነሰ የሰውን ጤና በማይጎዳ መጠን እንዲጠቀሙ ስናስደርግ ነበረ ማለት ነው። እና በማታ የተቀመጠ ስታንደርድ አለ፣ በቀን የተቀመጠ ስታንደርድ አለው፣ መለኪያ አለው። ከዚህ በላይ ከሆነ ለሰው ልጅ ጤና ጠንቅ ነው፣ ይጎዳል። ሰዎች በምሽት ጊዜ ከሶስት ሰዓት በኋላ የእንቅልፍ ጊዜ ነው ተብሎ የሚገመተው ምተኙ ሰዎች አሉ። ነገ ወደ ስራ ለመሄድ ነገ ጤናማ ስራ ወጥቶ ለመስራት ትርፋማም ለመሆን በቂ እንቅልፍ ሰው መተኛት ስላለበት ይህንን ግንዛቤ እየሰጠ ቤት ለቤት ንግድ ቤቶች የሚበዙበት አካባቢ ላይ ስራዎች ሲሰሩ ነበረ ማለት ነው። 69.4 ነው ድምፁ መሆን ያለበት 45 ነው። የድምፅ ብክለት ምን ምን ያካትታል የሚለውን ነገር መጀመሪያ፣ አንድ ሰው አንድ ሰው በአካባቢ ላይ ከተፈቀደለት ደረጃ ወይም ስታንዳርድ በሰውነት ከተረጋገጠለት መብቱ ማለት ነው። ማንም ሰው ጉዳት ሊደርስበት አይገባም ማለት ነው። አንድ ግለሰብም ቢሆን አቤቱታም አቅርቦ ምላሽ መሰጠት አለበት። የዛ አንድ ሰው እንትን ምንን ይሰጣል የብክለት ምንነቱና ደረጃው ደረጃውን ያሳያል ማለት ነው። ያ ደረጃ ደግሞ እንከፋፍላቸዋለን። በኢንዱስትሪ ደረጃ፣ በንግድ መኖሪያ ቤት፣ በንግድ በኢንዱስትሪ ብለን ደረጃዎችን አውጥተናላቸዋል ማለት ነው። እዚህ ጋ እንደምታዩት ብዙ ነዋሪ አለ፣ ኮንዶሚኒ ውስጥ የሚኖሩ እናንተ ደግሞ እዚህ እየሰራችሁ ነው። የስራ እድል ፈጥራቸዋል። ለእናንተም ገቢ ነው፣ ለከተማውም እየጠቀማችሁ። ግን ደግሞ ድምፃችሁ ኦቨር ወጥቷል ብታስተካክሉ ድምፁ ስታንዳርዱ 45 መሆን አለበት። አሁን ግን የእናንተ ቼክ ስናደርገው 73.4 ይህ ማለት ኦልሞስት እጥፍ እየመጣ ነው ማለት ነው። የድምፅ ብክለት መንስኤዎች በሁለት ልንከፍላቸው እንችላለን። አንዱ ከውስጥ የሚመነጭ ሲሆን ይህ በቤት ውስጥ ከምንጠቀማቸው ቁሳቁሶች የሚወጡ ድምፆችን የሚያካትት ሲሆን፣ ሌላኛው ደግሞ ከውጪ የምናገኛቸው ናቸው። እነዚህ ከተለያዩ ምንጮች የሚነሱ ሲሆን ህዝብ በብዛት የሚሰበሰብባቸው የኢንዱስትሪ አካባቢዎች ከተለያዩ የንግድ ተቋማት፣ ሆቴሎች፣ ጭፈራ ቤቶች የሚወጡ ድምጾች፣ ግንባታ የሚከናወንባቸው ቦታዎችን ያካትታሉ። እንከፋፍላቸዋለን። በኢንዱስትሪ ደረጃ በመኖሪያ ቤት፣ በንግድ በኢንዱስትሪ ብለን ደረጃዎችን አውጥተናላቸዋል ማለት ነው። ስለዚህ ያ ሰው ከተፈቀደለት ስታንዳርድ በላይ ሆኖ ከተገኘ ቅሬታ አስገብቶ መብቱ ሊረጋገጥለት ይገባል ማለት ነው። እነዚህ ኢንዱስትሪ ብለን የለየናቸው ደግሞ የራሱ ኢንዱስትሪ፣ መኖሪያ፣ ንግድ ብለን የለየናቸው ደግሞ የራሳቸው የሆነ ደረጃ አላቸው ማለት ነው። በቀንና በማታ ልኬት የምናደርግባቸው ደረጃዎች አሉ ማለት ነው። ለምሳሌ የኢንዱስትሪ ደረጃ ላይ በቀን 75 ዴሲቤል ተቀምጦለታል። በማታ ደግሞ 70 ዴሲቤል ተቀምጦለታል ማለት ነው። በንግድ ኤሪያ ደግሞ 65 ዴሲቤል ተቀምጦለታል። በማታ ደግሞ 55 ዴሲቤል ተቀምጦለታል ማለት ነው ነው በመኖሪያ ቤት ደግሞ 45 ዴሲቤል በማታ በቀን ደግሞ 55 ዴሲቤል ተቀምጦለታል ማለት ነው። በአስራ አንዱም ክፍለ ከተማ በቀንም በማታም የድምፅ ብክለቶች አሉ፣ ግን መጠኑ ይለያያል። በቀንና በሌሊት መጠኑ ይለያያል። በየክፍለ ከተማውም ደግሞ ያለው የድምፅ ብክለት መጠን ይለያያል። ማለት በስፋት ያለበት ክፍለ ከተማ አለ፣ ደግሞ የተሻሉ ክፍለ ከተሞች ደግሞ አሉ ይሄ እንግዲህ እንደ ማለት አገልግሎት መስጫ ተቋማት የሚበዙበት አካባቢ፣ ሆቴሎች የሚበዙበት የተለያዩ በምሽት ጊዜ እንቅስቃሴ የሚያደርጉ ንግዳቸው በምሽት ጊዜ ማታ ጊዜ የሆኑ ድርጅቶች የሆነ ክፍለ ከተማ ኮንሰንትሬትድ ናቸው፣ በጣም ይበዛሉ። የሆነ ክፍለ ከተማ ግን ኢነቸር ሳሳ ያሉ ናቸው። እና በዛም ሰበብ ነው በየክፍለ ከተማው የተለያየ ነው ብለን የምንለው እና በቀን ደግሞ የተለያዩ የንግድ እንቅስቃሴዎች አሉ፣ የኮንስትራክሽን ስራዎች አሉ፣ የመኪና ድምፆች አሉ፣ የሃይማኖት ተቋማት አሉ። መቼም አዲስ አበባ በአንድም በሌላም ድምፅ አመንጭ ነገሮች ይበዛሉ ማለት ነው። ከፊተኛ ደንስሊ ፖፕሌትድ የሆነ የከተማ ስለሆነ በጣም የተጠጋጋ ቤት ስለሆነ በጣም በዛም ውስጥ የስራ እንቅስቃሴዎች ስላሉ የንግድና የኢንዱስትሪ የመኖሪያ አካባቢዎችም የተቀላቀሉ ስለሆነ በብዛት የድምፅ ችግሮች አሉ ማለት ነው። በተለይ ማህበረሰቡ አንድ ላይ በሚኖርባቸው አካባቢዎች ላይ ሰለክት እየተደረጉ እዛ አካባቢ ላይ የተለያዩ ስራዎች ስንሰራ ቆይተናል። ለምሳሌ ቂርቆስ ክፍለ ከተማ ሴንተር የብዙ ሆቴሎች አሉበት፣ ብዙ መዝናኛ ቦታዎች አሉበት። ቦሌ ክፍለ ከተማ ብንወስድ በተመሳሳይ ብዙ ሆቴሎች ያሉበት ነው፣ ብዙ መዝናኛ ያሉበት ክፍለ ከተማ ነው። የካ ክፍለ ከተማም፣ ልደታ ክፍለ ከተማ፣ ለሚኩራ ክፍለ ከተማ ደግሞ አፍሪካ ኮንቬንሽን መሰብሰቢያ አዳራሽ ያለበት ነው። ብዙ ቪአይፒ ኮሪደሮች ያሉበት ነው። በጣም በስፋት እየተሰራ ያለበትና መዝናኛዎችም ያሉበት አካባቢ ነው እና ሌሎችም መሰል አካባቢዎችን በአካባቢ ጥበቃ ባለስልጣን አመራሮች ተከፋፍለን ባለሙያዎች ይዘን ለሌሊት ስድስት ሰዓትም ሰባት ሰዓትም ስምንት ሰዓትም አስር ሰዓትም ትልቅ ስራ የሰራንበት ነበረ። ከየትኛውም አካባቢ የሚወጡ ድምፆች ከተቀመጠላቸው ስታንዳርድ በላይ ሲሆኑ በሰው ልጆች ላይ ከፍተኛ የጤና ጉዳቶችን ያስከትላሉ። በጤና ላይ በተለይ ማለት ነው። ብዙ ብዙ ጊዜ አሁን የታመሙ ሰዎች ሙሉ በቃ ድምጻቸው ድምፅ እንኳን መስማት የማይፈልጉ ሰዎች አሉ። ያን ነገር ደግሞ ተባብረን አንድ ላይ በጋራ ሆነን መስራት ያለብን ነገር ነው ማለት ነው። ማለት አሁን ለምሳሌ ብዙ ጊዜ እንደዚህ የሚያጋጥመው ምንድ ነው፣ ኮንዶሚኒየም አካባቢ ላይ የንግድ ኤሪያ ከስር ይሆንና ከላይ ደግሞ የመኖሪያ ቤት ይሆንና እሱ ጋር ምን ተጽዕኖ ያመጣል። ታማሚ ሰው ሊኖር ይችላል፣ እዛ ቤት ውስጥ በጣም ሴንሴቲቭ ሰው ሊሆኑ ይችላል። እና ያን ነገር ኮንትሮል ማድረግ የማይችል ሰው አለ። እና ያ ደግሞ እዛ ጋር ደግሞ ንግድ ላይ ኔኔ መስራት አለብኝ ብሎ የሚያስብ ሰው አለ። ግን ያ ምንድነው ኮላብሬት አድርጎ ተጋግዞ መስራት አለባቸው ማለት ነው። This is not healthy። ሊቦሌ አካባቢ ወደ ኤድናሙን ቺቺኒያ አካባቢ በጣም ለሚኩር አካባቢ? ብዙ የድምፅ ብክለቶች ይታዩባቸዋል ማለት ነው። ግን አሁን እኛ ክትትል ስናደርግ ሁሉም ክፍለ ከተማ ላይ ክትትል ቁጥጥር እናደረጋለን ማለት ነው። አንዱ ክፍለ ከተማ ላይ የክትትል ለቁጥጥር ስራ እንሰራለን ማለት ነው። ምንም መኖሪያ ቤት የሌለበት ኢንዱስትሪ ብቻ ያለበት አካባቢ ላይ አንዱ ኢንዱስትሪ ኦር ፋብሪካ ከአንዱ ፋብሪካ እንዳይረብሽ ከዚህ በላይ ድምፅ ማውጣት የለበትም። እዛም ሰዎች ስለሚሰሩ በሰው ልጅ ጤና ላይ ጉዳት ስለሆነ ውስጥ ላይ ያሉ ተመሳሳይ ያልሆነ ድምጽ የሚያወጡ ፋብሪካዎች ጎን ለጎን ሊኖሩ ስለሚችሉ የአንዱ ድምፅ አንዱን ሰራተኛ እንዳይወዳ በቀን 75 በማታ 70 ይላል። የገበያ አካባቢ ደግሞ ሲሆን በቀን 65 በማታ 55 ይላል። የመኖሪያ ቤት አካባቢ ደግሞ ሲሆን፣ ምንም ኢንዱስትሪም ምንም ገበያም የሌለበት ነዋሪ ብቻ ያለበት አካባቢ በቀን 55 በማታ 45 ደሲቤል በላይ ማድረግ ወንጀል ነው ይላል። ስለዚህ ያንን ህግ ነው፣ ኢንተርናሽናል ህግ ነው ለሰው ልጅ የወጣው። የዓለም ጤና ድርጅት የሚሰጠው ስታንዳርድ አንድ ስለሆነ ከዚህ በላይ ሲሆን ለሰው ልጅ ጤና ይጎዳል የሚለውን የኢንተርናሽናል ስታንዳርዱንም ትቀበላለህ። የሀገርንም ሁኔታ አይተ የራሲንም ስትሪጀንት ስታንደርድ ማውጣት ትችላለህ ማለት ነው። እና በዛ መሰረት ነው ይሄ የተዘጋጀው፣ በዛ መሰረት ነው ቁጥጥሩም ክትትሉም የሚደረገው ማለት ነው። እና ሰዎች የሚያስቡት በቃ እሱ መተኛት ስለፈለገ ነው፣ እንደዚህ ተራና ቀላል፣ ለእንቅልፍ ብቻ ድምፅ ጸጥ እንድልልን የምንፈልገው ለእንቅልፍ ብቻ እንደሆነ አድርጎ የሚያስቧል። ለእንቅልፍ ብቻ አይደለም፣ ለጤናም ጭምር አስፈላጊ ነው። ለከፍተኛ ድምፅ ስንጋለጥ ጤናችንን እያጣን ነው የምንሄደው። ይህ የመኖሪያና የሆቴሎች አካባቢ ስለሆነ በቀን የሚፈቀደው 55 ደሲቤል ነው። ማታ ከ3 ሰዓት በኋላ ደግሞ 45 ደሲቤል ነው አሁን ኦልሞስት ደብል ነው። 85 እና 88 አካባቢ የድምፅ ብክለትን ለመከላከል እንደ አካባቢ ጥበቃ ባለስልጣን በሁለት መንገድ ነው እየከወንን ያለን። አንደኛው መደበኛ ስራ አለው፣ እቅድ አለን። በማዕከል ደረጃ ያሉ ባለሞቻችንና በክፍለ ከተማ ደረጃ ያሉ ባለሞቻችን ተቀናይተው ከደንብ በማስከበር ከፖሊስ ጋር በመቀናጀት መደበኛ ስራ አጠቃላይ ክትትል ያደርጋሉ፣ ቁጥጥር ያደርጋሉ፣ ግንዛቤ ይፈጥራሉ። ወጣ ያለ ወይም ከልኬቱ በላይ የሚያደርጉ አካላቶች ካሉ ደግሞ ተጠያቂ የሚሆኑበት ስርዓት አለ። ሁለተኛው ስልታችን ግን መደበኛ ስራው እንደተጠበቀ ሆኖ በሀይ ሌቭል ከፍተኛ አመራሩ ተቋሙን የምንመር አመራሮች ክፍለ ከተሞችን በመከፋፈል ማዕከል ላይ ያሉ የተወሰኑ ባለሙያዎችን ቲም ወይም ኮሚቴ በማደራጀት ከክፍለ ከተማው ጋር በመሆን በተለይ ደግሞ ከፍተኛ የሆነ የድምፅ ብክለት ይኖርባቸዋል ብለን ያሰብናቸው አካባቢዎች ላይ የዘመቻ ስራዎች በማድረግ ዲተራንስ የመፍጠር ዲተራንስ መፍጠር ብቻ ሳይሆን በዛውም ግንዛቤ መፍጠር፣ አላግባብ ይሄን ማድረግ ተገቢ እንዳልሆነ ተጽዕኖ እንዲኖር አመራሩም ትኩረት እንዳደረገ፣ ተቋሙም ትኩረት እንዳደረገ፣ ባለሙያውም ትኩረት እንዳደረገ ኢቭን የከተማ አስተዳደሩም ልዩ ትኩረት አድርጎ እንደሚሰራም ትልቅ መልእክትና ትልቅ ግንዛቤ የሚፈጠር በመሆኑ እንዲህ አይነት ዘዴዎችን ተጠቅመን እንሰራለን። መጀመሪያ ላይ የግንዛቤ ማስጨበጫ ስራ እንሰራለን ማለት ነው። ግንዛቤ ለሌላቸው ቅድም ያልኩትን ደረጃዎች በማስቀመጥ ግንዛቤ እንፈጥርላቸዋለን ማለት ነው። ቀጥሎ ከግንዛቤ ቀጥሎ ክትትል፣ ድጋሜ ክትትል በምናደርግበት ወቅት ሞር ግንዛቤው እና ኢንፎርሜሽኑ ስላላቸው የማስጠንቀቂያ ደብዳቤ እንሰጣቸዋለን ማለት ነው። የማስጠንቀቂያ ደብዳቤ ስንሰጣቸው በአንድ አይደለም ሂደን የምናሽገው ማለት ነው። ምክንያቱም ግንዛቤ ፈጥረን ከግንዛቤ በኋላ ማስጠንቀቂያ የመጨረሻ የመጨረሻ ማስጠንቀቂያ ሰጥተን ወደ እርምጃ ነው ህገና አስተዳደራዊ እርምጃ ነው የምንወስደው ማለት ነው። በብዛት ክትትል ቁጥጥሮ የሚደረገው በአካባቢው ላይ ያሉ ሰዎች ጤናማ የሆነ የስራ እንቅስቃሴ ማድረግ ይችላሉ አይችሉም፣ ተማሪ ካላቸው ተማሪያቸው ማንበብ ይችላል ህመምተኛ የሚያሞ ሰው ካለ በሰላም አርፎ መተኛት ይችላል። ሌላውም ጤነኛ ሰው የእንቅልፍ ሰዓቱን በደንብ መጠቀም ይችላል አይችልም የሚለውን ነው የምናየው። እና በዛ መሰረት ነው ልኬቱ የሚካሄደው። ስንለካ እያንዳንዱ ነገር በመመራ የተቀመጠ ነው። ሰራተኛ የሚሄደው ባለሙያ እንደ ፈለገ ሊያደርግ አይችልም ማለት ነው። ይለካል። ሰዎቹም የሚለካላቸው ድምፅ ብክለቱን እያወጡ ያሉት ያው እንግዲህ ብዙ ጊዜ የሚወሰደው በስውር ነው። ተቆጣጣሪ መሄዱን ካወቁ ድምጹ መጨመር መቀነስ ስለሚቻል ወዲያው ድምፁን ቀንሶ ችግሩን ያጠፋሉ። ሲሄድ ደግሞ ይጨምራሉ። ለዛ ካልተባለ በስተቀር በግልጽ ነው የሚወሰደው ማለት ነው። እንደዛ አይነት ችግር ያለበት አካባቢ በስውር ይወሰዳል። ከተወሰደ በኋላ የልኬት ውጤቱ ይነገረዋል። ምሽት ነው። ሰራተኞቻችንም ይህን ስራ የሚሰሩ እንቅልፋቸውን አጥተው ነው። አምስት ሰዓት ጀምሮ፣ አራት ሰዓት ጀምሮ፣ ከሶስት ሰዓት በኋላ ነው መቼም እስከ ንጋቱ 11 ሰዓት የሚያነቁ ቤቶች ጭምር ስላሉ ስራው ራሱ ከባድ ነው የሚያደርገው ማለት ነው። እና ያንን በአዋጁ መሰረት በደንቡ መሰረት በመመራው መሰረት ነው የሚሰራው። እና እያንዳንዱ ሰው የራሱ መብት አለው። በንጹህና ጤናማ አካባቢ የመኖር ህገ መንግስታዊ መብት አለው። የኛ መስሪያ ቤት ደግሞ አዋጅን፣ ደንብን፣ መመራን መሰረት ያደረገ ሰዎች ህግን ብቻ ጠብቀው እንዲሰሩ የማስደረግ ስራዎችን እንሰራለን ማለት ነው። የከተማችን የዓለም ዲፕሎማሲ መቀመጫ ነው ሶስተኛ ደረጃ ላይ ያለች ከተማ ነች። ከተማዋ ከጊዜ ወደ ጊዜ በጣም እድገቷ እየፈጠነ እየተለወጠ በመምጣቱ የመሰብሰቢያ ቦታዎችም ጭምር በስፋት ያሉባት ከተማ ለምሳሌ የአፍሪካ ኮንቬንሽን አለ አድዋ መሰብሰቢያ አለ የአፍሪካ ህብረት አለ ሌሎችም ትልልቅ የሆኑ የመሰብሰቢያ አዳራሾች ቦታዎች በጣም በስፋት በልማቱ ምክንያት እየተሰሩ በመሆናቸው ስብሰባዎች በጣም ብዙ እየተካሄዱ ነው ያሉት ከተማችን ውስጥ። ስለዚህ ባለፈው አሁን ለምሳሌ የአየር ንብረት ለውጥ ሰሚት የሚል ከ25 ሺህ በላይ የውጭ ዜጋ የተሳተፈበት አዲስ አበባ ላይ ለተከታታይ ከ10 ከ15 ቀን በላይ የሚቆይ ስብሰባ ነበር። ጀስት እንደዚህ አይነት ሰሬሞኒዎች በሚኖሩበት ጊዜ ከመደበኛው ስራ ባለፈ ከሚመለከታቸው አካላቶች ጋር በቅንጅት በመሆን ባለሙያዎቻችንን በመያዝ አጠቃላይ የድምፅ ብክለቱን ግንዛቤ መፍጠር ስራ በጣም በስፋት የሰራንበት ሁኔታ አለ። ከዛ በኋላ ድጋሚ በየትኛውም ታይም ቸክ ስናደረግ ጥሩ ከሆነ አፕሪሽት እናረጋቸዋለን፣ ምሳሌ እናረጋቸዋለን። ዛሬ ማስጠንቀቂያ ያሰጠናቸው ጨምሮ ካገኘነው ደግሞ በጠያቂነት እናሳፍናለን ማለት ነው። ይህን አስታት ስለዚህ በዛ መሰረት እዚች ጋር ቀሪዋ ላይ ፈርመንንና ያኔ ኦሪጅናሉን ቸርታለን ነው